ኮሜንት ላይ ኤፍሬም ቤት ድና ያው ስለ ሀይሚና ስለ ብሩኬ ብሩኬ ስለ ሀይሚ ምን እንዳወራ ኤፍሬም ቤት ገብተ ማየት ትችላለ። በየ በመጀመሪያ ደረጃ ለምናገረው ነገር ዛሬ በጣም ተናድጃለሁ። አንዳንድ ነገሮችን እውነታዎችን እንነጋገራለን። ቪዲዮ ቢረዝምባችሁም ቀጥ ለጥ ብላችሁ ማየት አለባችሁ። በአንደኛ ደረጃ በኤፍሬም ቤት ትላንትና ብሩኬ ሽምግልና ሄዱ ነበረ የኤፍሬም ፍቅረኛ

ኤፍሬም ደግሞ ለምን እንደ ወንድ ወንድ እንደማይሆን በጣም እያናደደኝ ነው ያለው። ኤፍሬም ም ኤፍሬም በጣም ነው የምከታተላቸው በጣም ነው ማያቸው፣ ግን እየሰራውባቸው ባቸው አይደለም። ዛሬ ብሩኬም ስለገባበት ነው። እና ብሩኬ የሀይሚ ባለቤት ሽምግልና ገብቶ የኔ ሽማግሌ አነጋገሩ በጣም የሚገርም አነጋገር ነበረ። መስማማት እንዳለባቸው እና በመሀላቸው መጥፎ ሰው ሲገባ ማባረር ነው ያለባቸው እንጂ ሽቁጥቁጥ ብሎ መያዝ የለባቸውም ብሎ ብሩኬ በሀይሚና በራሱ አድርጎ ምሳሌ ሲሰጥ ነበር። እና ኤፍሬም ኤፍሬም ኤፍሬም ምንድን ነው ምንድን ነው ብቅሙዝዝ? ምንድን ነው የሚያንቀጠቅጥ? እንዴ! በደንብ አድርጋ አናግረህ፣ መቅረት ካለበት ዳጊ ማስቀረት አለብህ። ለምን ትፈራለህ እንዴ? ምን ያስፈራሃል? ጎበዝ ጀግና ሁነ እንዴ! ጓደኞችን እያየህ አይደለም እንዴ? ምንድን ነው መሽለጥለጥ? አረ ያስጠላል። እግዚአብሔርና ኤፍሬም ምን እንደሆነ አላውቅም። እንደው አረ እዛ ምን ያስፈራሃል እንዴ? ምንድን ነው ችግሩ? መናገር ካለብን መናገር፣ ፍቅረኛ ነች። ማስቀረት ያለብን ማስቀረት። ከሷ ጋር ማይሆን ሰው ከሆነ ማቋረጥ። ይሄን ደሞ ማይመቻት ከሆነ አለማይክ ከላስ እንዴ ምንድን ነው መሽለጠጥ እና መለማመጥ? ፈርተ ትላንተንም የሆነ ሚያለቅስ ሚያለቅስ ነገር ነው ይመስለኝ። ቡራዬ የኛ ሽማግሌ የጨረቋ የጨረቃዎቹ ፋሚሊ ሽማግሌ ገብቶ ሽምግልናውን በደንብ አድርጎ ነበረ የተጫወተው። እንዱ እናንተ ብሩኬ ሽማግሌ ሽማግሌ ነው የመሰለኝ፣ ትላንትና በቅቁጭ ሽማግሌዎች ንግግ ነው ጠቅጠቅጠቅጠቅ አርጎ ያስረዳው ላይ ኤፍሬም ማለት ነው። እና ደግሞ በሁለተኛ ደረጃ ደግሞ የምናገረው ያለሁት ሶስት ዩቱበሮች ትላንትና ስለነ ብሩኬና ስለ ሀይሚ ስታወሩ ነበረ። ምንድነው ያወሩ መሰላችሁ? ብሩኬና ሀይሚ ፍቅረኛሞች አይደሉም። ገባን በቃ አሁን አወቅን። አንዳንድ ቀን ብሩኬ የሚናገረው ነገር አያቅም። አንዳንድ ጊዜ ምንድነው ብሩኬ የንግግር ችሎታ ትንሽ ትንሽ አንሰዋል እና እሱን ንግግር ከሱ አፍ እየወሰዱ ሀይሚና ብሩኬ ፍቅረኛሞች እንዳልሆኑ ትላንትና አንድ በአንዷን አንድ ዩቲዩበር ከባድ ዩቲዩበር ነው ቁጭ አድርጎ ሲያስረዳ ነበረ። በጣም ብዙ ኦዲየንስ ተናደውበታል። ማድረግ የሌለበትን ነገር ነው። እኛ ባይናችን እያየን ኤፍሬም ቤት እኔማ ምን አልኩ ኮሜንት ላይ ኤፍሬም ቤት ድና ያው ስለ ሀይሚና ስለ ብሩኬ ብሩኬ ስለ ሀይሚ ምን እንዳወራ ኤፍሬም ቤት ገብተ ማየት ትችላለ ብዬ ኮሜንት አድርጌ ብለት ወጣሁኝ፣ ማለት ነው። ስለ ሀይሚነት ስለ ብሩኬ ማይሆን ነገር ነው ሲያወራ የነበረው። ፍቅረኛሞች አይደሉም፣ ያስታውቃሉ። ይሄ ብሩኬ ደግሞ ብሩኬ ካፉ ላይ ያወጣውን ነገር ልክ ፍቅረኛሞች እንዳልሆኑ አድርጎ ነበር ትናንትና። ካፉ ላይ አጋጣሚ የንግግር አንዳንዴ ሲያዳልጥ እንደ ነው እንደዛ ሆኖበት ነው መሰለኝ። ብሩኬ ንግግር ትንሽ እንት ስለሆነ እሱን አወጥቶ ሲያስረዳ ነበረ። ፍቅረኛ ሞች፣ አይደሉም ብሎ ማለት ነው። ቅናታም ቅንቅናም፣ ብየዋለሁ፣ ማለት ነው። እኛ በአይናችን እያየን ነው። ለሀይሚ ምን አይነት ፍቅር እንዳለው፣ ለሀይሚ ምን አይነት ነገር እንዳለው በአይናችን እያየን ነው። በአይናችን የምናየውን ነገር እንድንደፍን አታድርጉን። ስለ እነ ብሩኬ፣ ስለ ሀይሚ አይመለከታችሁም። በቃ መስራት ካለባቸው ጥሩ ነገራቸውን ስሩ። ትንሽ ክፍተት ካገኛችሁ እሱን ክፍተት በቆሻሻ ነገር ለመድፈን ትፈልጋላችሁ። ስለ እነ ሀይሚ፣ ስለ ብሩኬ ማለት ነው። ስለዚህ ስነ ስርዓት ያዙ፣ ተውረፉ። ምን ያደርጓቸው እነዚህ ልጆች። በሶስተኛ ደረጃ ደግሞ በመኪናው በአዲሷ መኪና ትላንትና ማታ ሽር ጉድ እየተባለበት ነበረ። ብሩኬ ሀይሚ የሙስሊም ጓደኛ ማን ነበር ስሙ፣ ሀሰን ማሂ ሁኖ ትላንትና ምሽቱን በአዲስ አበባ ጎዳና ላይ ሽርጉድ እየተባለበት ነበር፣ በአዲሱ መኪና ማለት ነው። ሀይሚዬ በጣም ደስተኛ ነበረች፣ እንዶ በመስኮት ሁሉ ዘላ ልትወጣ ስትል ነው የተያዘችው ማለት ነው። እንዶ ዘል እየወጣሉ ብላ ማለት ነው። እንደ አይቻልም፣ ኧረ ኡ ተብሎ ነው እንዶ። ማሂ ብድግ አርገ ያዘቻት በደስታ ማለት ነው። ሀይሚዬ ደስታዋን በጣም መቆጣጠር እስከሚያቅታት ድረስ ማለት ነው። ቤተሰብ፣ እውነቴን ነው የምናገር፣ በጣም ደስ ሲሉ ነበረ። ግን ማ ሲነዳ የነበረው ማንዶ ታውቃላችሁ? ሲነዳ የነበረው huh? የማሂ ፍቅረኛ ሐሰን ነበረ። ቡራ እየነዳ ነበረ። ሐሰን ነበረ እየሾፈረው የነበረው እና ሀይሚና ሀይሚና ማሂ ከኋላ ነበሩ። ከኋላ ቁጭ ብሎ ቡሩኬነ ደግሞ አባወራዎቹ ሁለት አባወራዎቹ ፊት ለፊት ነበሩ። አንደኛው አባወራ ነበር ሲነዳ የነበረው እኛ ነን የነበረውም ሐሰን ነው። እና በቃ ሀይሚ ቀወጠችው ያዙኝ ልቀቁኝ አለች። ማሂ በቃ ማሂማ በቃ ረው ወዲያለች እና እኛ ደስ ብሎናል። ስለዚህ እኛን ደስታን ለማጨለም አትምጡ። ስለ ነብሩኪነ ስለ ነ ሀይሚ የምታወሩትን ነገር አቁሙ፣ ሶስት ዩቲዩበሮች። እኔ ደግሞ የሚገርማችሁ ነገር ብዙ ጊዜ እንደዚህ ስለ ሀይሚነ ስለ ብሩኬ የሚወራ ነገር ቦታ ላይ እገባለሁ። አንድ አንዳንድ ጊዜ ሾፍ ሾፍ አደርጋለሁ። ሾፍ ሰረግ በጣም ነው ደሜን ያፈላው። ደሜን ያፈላው እንድጠራጠር ሁሉ ነው ያደረገኝ። እግዚአብሔር በቃ እውነት ሁሉ ነገር ምናምን ጥርጣሬ ውስጥ አስገባኝ። ይሄ ልጅ ብሩኪን ሀይሚ ፍቅረኛ ሙቻሉም እንዴ? ረት እያየን በአይናችን ይሄ ነገር እየተፈጠረ እያየን እንደዚህ ሲሆን ማለት ነው እና እባካችሁ እረፉ እረፉ ነው ምለው እና ኤፍሬም እባክህን እባክህን እባክህን ጀግና ሁን ወንድ በቃ ወንዱና አንተ እሱ ማስተው ትችላለህ እንዴ ግዴታ ዳጊ መቶ እናንተ ፍቅር መረበሻ አለበት እንዴ እንዴ እሷ አሰራሱ ጭንቅላቱ አይሰራም እንዴ ምን አይነት ስራ ነው የምሰራው እሱን ፍቅረኛዋ ዳጊ ነው ወይስ ኤፍሬም ነው እኛ እኮ ግራ ገባን እኮ ወንድሜ ነው ትላለች ወንድሜ ነው የምን ወንድም ነው ስጋሽ ነው የሰፈር ልጅ ነው የምታውቂው። የሰፈር ልጅ ከሆነ ይሄን ሰው እናንተ መሀል ማስገባት የለባችሁም። መሀላችሁ አስገብታችሁ ምንድነው ችግራችሁ? እንግዲህ ብሩኬ ያለውን ከሰማችሁ ጭንቅላታችሁን አድርጉ። ብሩኬ ምንድን ነው ያለው? ሀይሜ ማትፈልገውን ሰው ትታለች። እኔም አልፈልገውን ሰው ትቻለሁ። ለምን እኔን ሀይሜ እንድንጣላ የሚፈልጉትን ሰዎች ሁሉንም አርቀናቸዋል ነው ያለው። አርቀናቸዋል እንዳይደርሱብን አድርገናቸዋል። ስለዚህ እናንተ ይሄን ነው ማድረግ ያለባችሁ፣ ይሄን ነው ማድረግ ያለባችሁ። የብሩኬን መንገድ ነው መከተል ያለባችሁ። እና እንደ ሽማግሌ ቁጭ ብሎ ሲያስማማ የነበረው ብሩኬን እጅግ በጣም እናመሰግናለን። ኤፍሬም፣ እንግዲህ ከዚህ በኋላ አደገኛ ጎበዝ ሆነ ፍቅረኛህን መያዝ አለ ብላለሁ። በተረፈ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ።